ጽናት እኔ በአሁን ሰዓት ላይ አንቺን እያፈቀርኩ ሽመጥቻለውኝ። አሁን ላይ ደግሞ እኔና አንቺ አንድ ላይ መሆን አለብን። እንደምትወጅኝ እንደምታፈቅሪኝ አውቃለው። እናም ለምንድን ነው ከህይወቴ በአሁን ሰዓት ላይ መውጣትን የወሰንሽው? ብቻዬን ለምን ፈረድሽብኝ? እያላት ነበረ ኪራ። ታዲያ የጽናት መልስ ምን ነበረ? አንተ ከዚህ በፊት ፍቅረኛ እንዳለክ አውቃለውኝ። የኔ ምጣ እንደሷ እንዳይሆን እፈራለሁኝ። እናም ደግሞ እኔ ሰርቼ መለወጥን አባቴን ማሳከም እፈልጋለው፣ መማር እፈልጋለው እያለ ስትለው ነበረ መልሱን የሰጠችው። ከዛም በኋላ እንግዲህ ኪራ እንዴት እንደዚህ ታደርግኛለሽ? ዘው ብለሽ ልቤ ውስጥ ገብተሽ እኔ ካፈቀርኩሽ እና በአንቺ ፍቅር ከተያዝኩኝ በኋላ እንደዚህ አይነት መልስ ለምን አስፈለገ? እኔ ደግሞ ሁሉም ነገር ላይ እንቅፋት አልሆንብሽም። ስለዚህ አስቢበትና እኔና አንቺ አንድ ላይ መሆን አለብን እያለ ነበረ ሲላት የነበረው እሷም እንግዲህ ብዙ ነገሮች አስፈርቷታል። ኪራ ሲጠጣ እንጂ ከዛ በኋላ እያንዳንዱን ነገር ከፍ ዝቅ አድርጎ መልስ ስለሚመልስላት ያ ነገር አስፈርቷታል። ከዚህም በፊት ቀለበት ሲያደርግላት ምን ነበረ አስባ እምቢ ያለችው ጽናት እራስሽን ተመልከቺ፣ በኋላ ኪራ እንደ በፊቱ የእንቺ ስራ ጽዳት ብቻ ነው፣ ሰራተኝነት ብቻ ነው እያለ ሊናገርሽ ይችላል። ይህንን ነገር ደግሞ ከምትባይ እምቢ ብትይ ይሻላል ብላ ነበረ ራሷን ስትመክር የነበረው። ከዛን ጊዜ በኋላ እንግዲህ ብዙ ነገሮች ያስፈራታል ጽናት ጽናት ኪራ ከጠጣ በኋላ እሷን እንደሚወዳት እንደሚያፈቅራት እንደሚነግራት ነው የምታውቀው። ከዛ በኋላ ግን ያለው ነገር ከፍ ዝቅ አድርጎ ሰራተኛ መሆኗን ቦታዋን እንድታቅ ይነግራት ስለነበረ፣ ያ ነገር ነው እሷን እያስፈራት ያለው ማለት ነው። የቤት እጣ እኔንም እንዳይደርሰኝ ብላ እንግዲህ ስጋት ላይ ነው ያለችው ጽናት ጽናት በነገራችን ላይ እውነቷን ነው አንዳንድ ጊዜ ቦታች እናንተ እንደማታውቁ አድርጎ ቦታችሁን የሚነግሯችሁ ሰዎች ብዙዎች ስላሉ ማለት ነው ይህ ነገር ደግሞ አስፈርቷታል ኪራ እንግዲህ ይህንን ነገር አውርቶ ከጨረሱም በኋላ እሷ እንግዲህ ለመሄድ ከደረጃ እየወረደች ስለነበረ ናሆም ተገናኝታ ነበር ከናሆም ጋር ከዛም በኋላ እንግዲህ ሰራተኛ እንደሚቀጥርም ነግሯል ማስገባት ስለነበረ አሁን ላይ እንዴት ሰራተኛ ትቀጥራለህ እያለችው ነበረ። ጽናት የፈራችው ሰራተኛ መቅጠሩን አይደለም ከሰከረ እቤት ከገባ በኋላ ምን አይነት ስህተቶችን እንደሚሰራ ስለምታውቅ ያ ነገር ነው ያስፈራት። እና ደግሞ ቆንጆ መሆን አለባት እያለ ነበረ ሲላት የነበረው፣ ይሄ ነገር ደግሞ እሷን የሚያስቀናት ነገር ነበረ ኪራ ሲያደርግ የነበረው። ኪራ እንግዲህ አሁን በአሁን ሰዓት ላይ ጽናትን የሚያስቀና እንዲሁም ደግሞ ወደ ቤት እንዲመልሳት ነው እያደረገ ያለው እንጂ ጽናትን ጠልቷት ወይ ደግሞ ያቺን ቆንጆ ለማምጣት ፈልጎ አይደለም ማለት ነው። እንግዲህ ደላላው ጋር ደውሎ ሲያወራ በነበረበት ሰዓት ላይ ሴት ባትሆን ወንድ ሰራተኛ ቢሆን ምን አለበት እያለ ነበረ ሲል የነበረው ኪራ። እንግዲህ ምናልባት ሲሰክር ብቻ ከተሳሳተ ነው እንጂ ከዛ ውጭ ግን ከጽናት ውጪ ሌላ ሰው ማፍቀርና መውደድ ስለማይፈልግ ማለት ነው። ሀና የኪራ ጎረቤት እንግዲህ ጽናትን ጠርታት ቤቴን አስተካክልኝ። እኔ ደግሞ እኔን ያሳደገችኝ እናቴ ታማብኛለች፤ ስለዚህ እሷን ሆስፒታል ይዘን ከባለቤቴ ጋር ልንሄድ ነው የሚል ነበረ። ደውላ ነገረቻት። ከዛ በኋላ እንግዲህ ሄጄ ቤቷን ማስተካከል አለብኝ ብላ ወስና ነበረ ፅናት ከጓደኛዋ ጋር ስታወራ የነበረው። ከዛ በኋላ ጓደኛዋም አሽሙር እየያዘችባት ነበረ። አይ ጥሩ ነው፣ እንደዛ ከሆነማ በዛው ደግሞ ያው ኪራን ታያለሽ እያለቻት ነበረ። አንቺ ደግሞ እኔ የሚሄደው ሀና ቤት እንጂ ኪራ ቤት አይደለም። ያው ጎን ለጎና አይደለ፣ በዛው አየት ታደርጊያለሽ እያለችው እያለቻት ነበረ፣ ማለት ነው የፅናት ጓደኛ። ከዛም በኋላ እንግዲህ ፅናት ወስና ወደ ሀና ቤት ታመራለች። ስትሄድ እንግዲህ ኪራ ከኋላዋ ስለነበረ አይቷታል ማለት ነው። እንቅፋት ሲመታት እሷ ለመውደቅ ስትደረደር እንግዲህ ከዛ በኋላ እኔን እኔን እያለ ነበረ ሲላት የነበረው። ከዛም በኋላ አንተ ደግሞ ምን ታደርጋለ እዚህ ላይ አተኛም እንዴ በዚህ ጠዋት? እያለችው ነበረ ፅናት። ከዛም በኋላ እንግዲህ አንቺስ ምን ትሰሪያለሽ እኛ ሰፈር? እኔን ለማየት ነው ነገ ላይ እየመጣሽ ያለሽው እያላት ነበረ እና፣ ጽናት ናት ወይስ ኪራ ነው እየተከታተላት ያለው? ያስ ብላል ማለት ነው ሁኔታቸው። ናት ለመናገር በጣም ነው የሚያስቀው ማለት ነው። እሷም ደግሞ መንገዷ በሌላ ነበረ። ልክ ወደሱ መታ ድጋሚ እንቅፋት ሲመታት እኔ ድፍት ልበልል ይችላል። ታዲያ ድፍት ለምን አትልም ስትለው እኔ ራሱ በጣም ያሳቀች ማለት ነው። አይ ጽናት እያንዳንዷን ነገር ማንም አያውቅብኝ ብላ እኮ እሷም በጣም ስለምትወደው ትከታተሏለች። እውነት ለመናገር ሀና ስትጠራት እንግዲህ በዛው ያው ኪራን ለማየት እንደምትጓጓ ጓደኛዋ ራሷ የእሷ ጓደኛ ራሱ እየነገረቻት ነበረ ማለት ነው። እንግዲህ ከሄደች በኋላ ገና የሀናን ቤት ሳታጸዳ ነበረ የኪራ እናት የደወለችው። ከኪራ ጋርም እንግዲህ ውጭ ላይ ተገናኝተው ስለነበር ትንሽ ተጨቃጨቁ። ከዛ የኪራ እናት ስትደውል ኪራን ለማግኘት ነበረ ጽናት ጋር የደወልችው። ኪራ የለም እንዴ ስትላት የኪራ እናት አይ አለ፣ ግን ደግሞ ያው ስልክ ሳይለንት ላይ አድርጎ ይሆናል እያለቻት ነበረ። የኪራ እናት ኪራ ጋር ስትደውል ኪራ ደግሞ አላነሳላትም ነበረና ጽናትና ኪራ እንደተለያዩ ደግሞ አልሰሙም የኪራ እናት። ከዛ እንግዲህ እንድታገናኛቸው ነበረ የፈለጉት ማለት ነው። አይ አሁን እታችን ያለውትኝ እሱ ደግሞ ፎቅ ነው ያለው። እዛ እስከሚሄድ ድረስ ይቆጥርብሻል፣ ስለዚህ መልሶ ይደውልሻል ነግረዋለውኝ ብላ ነበረ የዘጋችው ጽናት ማለት ነው። ግዴታ ሆነባት እንግዲህ የእናት ትእዛዝ ስለነበረ፣ አጋጣሚዎች ሁሉ ኪራን እንዲያገናኛት ነበረ የሚያደርገው የጽናት ሁኔታ ማለት ነው። ከዛ እንግዲህ ሳትወድ በግድ ቁልፍ ስለነበራት ያንን ቁልፍ ደግሞ ከፍታ ነበረ የገባችው። ከገባች በኋላ እንግዲህ ምን ልሰሪ መጣሽ እያላት ነበረ ኪራ ማለት ነው። እንግዲህ እየፈለጋት ደግሞ እሱ ቤት ስትመጣ ብዙ ጊዜ እሱም ደግሞ ይለክፋታልና። አይ እናትህ ደውሎ ነበረ፣ የኔና ያንተን መለያየት አልሰሙም እንዴ? ነግራ አልነገርካቸውም እንዴ ያለችው ነበረ ጽናት። እንዲህ አንቺስ ነገርሻቸው እንዴ ብሎ ደንግጦ ነበረ ኪራ። ከዛም በኋላ እንዳልተነገራቸው አወቀች ማለት ነው። ጽናትም ከዛ በኋላ ነው እንግዲህ እያንዳንዳን ሁሉን ነገር ለማውራት አንድ ላይ ሆኖ ለማውራት የበቁት ማለት ነው። አሁን ላይ ጽናት ውሳኔዎቿ እውነት ለመናገር ብዙም ደስ አይልም ማለት ነው። ምክንያቱም ኪራ በጣም ይወዳታል፣ ያፈቅራታል። ግን ደግሞ ይህንን ነገር እሷ እያወቀችው ነው እያደረገችው ያለችው ማለት ነው። እንግዲህ በክፍተት መሃል ደግሞ ሌላ ሰራተኛ አምጥቶ ብዙ ነገሮች እንዳይፈጠር ነው ማለት ነው የሚያሰጋው እና እሱም ደግሞ እሷን ለማስቀናት ነበረ እያንዳንዷን ሁኔታዎች ሲያደርግ የነበረው እና አሁን ላይ ጽናት ደንግጣለች ምክንያቱም በስተመጨረሻ ላይ ኪራ ጠጥቶ ነበረ የቤት የገባው ከገባ በኋላ እንግዲህ እሱ የሚያስባቸው ነገሮች የሚያደርግ ነገር አይደለም ግን ደግሞ እሷን ለማስፈራራት እና ለማስቀናት ነበረ ሲያደርግ የነበረው ኪራ እሷ ጋር እንግዲህ ሁለቴ ሲደውል ያው ነገር በሶስት ነው የሚጸናው ብሎ ሶስተኛ ሲደውል እሷን ማንስታ ነበረ ከዛ ብዙ ከተጨቃጨቁ በኋላ እና ሰራተኛ አምጥቻለውኝ። ስለዚህ አሁን ቆንጆ ሰራተኛ እየጠራችኝ ነው፣ ሊሄድ ነው በቃ ብሎ ነበረ ጆሮዋ ላይ እየዘጋው። እና እሷ ደግሞ አሁን ላይ ኪራ ከጠጣ ሊሳሳት ይችላል ብላ ሰግታለች። ጓደኛዋ ስትመጣም እያወራቻት ነበረና ና የአንቺ ራይድ እንዲመጣልኝ ይፈልጋለውኝ፣ ይውሰደኝ፣ ጨለማ ነው። በዚህ ሰዓት ላይ ደግሞ በእግሬ ትንሹ ያስፈራል እያለቻት ነበረና እሷም ደግሞ እንግዲህ ችግር የለውም ጠዋታትጅም እንዲህ እያለች እሷም ያው አንዳንድ ጊዜ ከሱ ጋር እንድትሆን ነው የምትፈልገው የጽናት ጓደኛ ማለት ነው። እንግዲህ አንቺ ጠዋት ትሄጃለሽ እና ደግሞ ኪራ ሲጠጣ ምን እንደሚያደርግ አያውቅም ብለሽ እኛ ላይ አይደል እያለች ነበረ፣ እና እንድትሄድ እየገፋፋቻት ነበረ ማለት ነው። እንግዲህ ያው የሚቀጥለው ክፍል ላይ ደግሞ ኪራ ጋር ትሄዳለች ጽናት ማለት ነው። ሰራተኛ የለችም፣ ግን ደግሞ ብዙ ጊዜ ያው የሚፋቀሩ እና የሚዋደዱ ሰዎች ማለት ብዙ ግጭቶች ይመጣሉ፣ ግን ደግሞ እንዲገናኙ የሚያደርጋቸው ነገሮች ይኖራሉና ኪራም ይህንን ነገር ነው እያደረገ ያለው ማለት ነው። በቅናት ብድ ብላ እንድትመጣ ስለሚያውቅ ማለት ነው። እናም እንደምትወደው ያውቃል። ይህ ለዛም ነው እንደዚህ እየተጫወተባት ያለው። እንግዲህ ኪራ ከአሁን በኋላ ሌላ ሰራተኛ አያስገባም። ተመልሳ ሌላ ሰራተኛ እንዳትመጣ ጽናትም ተመልሳ እሱ ቤት ትገባለች ብዬ አስባለሁኝ። ጽናት እንግዲህ አምነሽ ተቀበይ። ኪራ ጋር ሁኚ፣ አንደላቅቄ አኖርሻለሁ እያልሽ፣ አንቺ ደግሞ ከዛ ሸሽተሽ ሌላ ነገር ሳይፈጠር በፊት ከኪራ ጋር ብትኝ ይመረጣል ብለን እናስባለን እኛም። ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ ለቻናል የአዲስ የሆናችሁ ደግሞ ቤተሰብ መሆናችሁን ሰብስክራይብ ማድረጋችሁን እንዳትረሱ ነባሮች ደግሞ ስለምትከታተሉ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ይሟልት ነው የኪራ ጎረቤት እንግዲህ እዛ ግቢ ከተከራየች በኋላ ኪራና ጽናት አንድ ላይ እንዲሆኑ በጣም ብዙ ርቀቶችን እየተጓዘች ያለች፣ እውነት ለመናገር ምክንያቱም ባሏን እንዴት እንዳገኘች ታሪኳን ሰምተን ነበረና ሁለቱ እንዲለያዩ አይፈልጉም ማለት ነው። አንቺ ሴትዮ፣ አንተ ሰውዬ እየተባባሉም ቢሆን እንግዲህ ይግባባሉ ብለን ተስፋ እናደርጋለን። ጽናትና ኪራ። ኪራ ደግሞ ሌላ ከጽናት ውጭ ማንንም ልብ ውስጥ ማስገባት አይፈልግም። ጽናትም ትወደዋለች፣ ታፈቅረዋለች። በነገራችን ላይ ግን እሷ ደግሞ ከአባቴ አላስበልጥም፣ ኪራን ምንም ማድረግ አይችሉም እያለች ነው እንጂ ክፋት አስባ አይደለም ማለት ነው። ኪራ እንደበደላት ብዙ ነገር እንዳደረሰባት እንደውም እሷ አልተቀየመችም፣ ትወደዋለች፣ ታፈቅረዋለች። ግን ደግሞ አባቷን ነው ማስቀደም የምትፈልገው ማለት ነው። ከገጠርም ወደ ከተማ የመጣችው እራሷን ለመለወጥና እንዲሁም ደግሞ አባቷን ከሕመም ለማዳን ነበረ እቅዶቿ የነበረው ማለት ነው። እና አሁንም ውጭ ሀገር የመሄድ እቅዷን ስላልተወች ነው አሁን ላይም ኪራ ሰራተኝነቴን ይነግረኛል በየጊዜው። ስለዚህ አይምሮ እንዳይነካ ብላ ነበር ይሄንን ነገር ስታስብ የነበረው። አሁን ላይ ደግሞ ኪራ ሙሉ በሙሉ ተለውጧል ማለት ነው። ቀለበትም ሊያደርግላት እንዲሁም ደግሞ ወድሻሉ የቤት ባለቤት ቤቱላ ሲገዛላት ነበረ ማለት ነው። በእቅዶቹ መሀል ከናሆም ጋር ሄደው እንግዲህ ቤት ከጽናት ጋር ተጋብቼ ለመኖር ቤት ያስፈልገኛል፣ የእናቴና የአባቴ ቤት ለእኔ አይሆንም ብሎ የራሱን ውሳኔ ወስኖ ቤት እስከ መግዛት ድረስ ደርሷል ማለት ነው። ስለዚህ ኪራ በአሁን ሰዓት ላይ እቅዶቹ ሁሉ ከጽናት ጋር ኖሮ፣ እንዲሁም ደግሞ ልጅ ወልደው ከብደው ለመኖር ነው የሚፈልገው። እና እቅዶቹን ሁሉ ግን ለእሷ ሰርፕራይዝ ነበረ ማድረግ የፈለገው እና ይህንንም ደግሞ ለወደፊት የምናየው ይሆናል ማለት ነው የሚቀጥሉ ፓርቶች ላይ። እንግዲህ ውድ ቤተሰቦች፣ የጽናትና ኪራ አንድ ላይ ይሆናሉ ብለን እናስባለን ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችው እስከ መጨረሻው ድረስ ዩት ላይክ ማድረጋችሁንም እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ እንመጣለን። ባይ ባይ